የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች የሚፈርሙባቸው ዝርዝር አድራሻዎች ይፋ ተደረጉም። የአሜሪካ ኤምባሲ ኢትዮጵያውያንን አስጠነቀቀ። ኢትዮጵያ በቅናሽ ታሪፍ ምርቶቿን ወደ አሜሪካ እንድታስገባ ተፈቀደላት። በኢ መደበኛ ንግድ ላይ የተሰማሩ ዜጎችን ተጠቃሚ የሚያደርግ ደንብ ተዘጋጀም።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 የአዲስ አበባ ከተማ አስተዳደር ይፋ ያደረገው አዲስ ደንብ በኢመደበኛ ንግድ ላይ የተሰማሩ ዜጎችን ተጠቃሚ የሚያደርግ ነው ተብሏል። የጎዳና ላይ ንግድን አናበረታታም፣ ነገር ግን በዚህ ኢመደበኛ ንግድ ላይ የተሰማሩ በርካታ ዜጎች በመኖራቸው ወደ ሕጋዊ መስመር እንዲገቡ የማድረግ ስራዎች እየተሰሩ ናቸው ሲል የአዲስ አበባ ከተማ አስተዳደር ንግድ ቢሮ ገልጿል። በአዲስ አበባ ከተማ አስተዳደር ንግድ ቢሮ የህግ አገልግሎት ኃላፊ አቶ መለሰ ተገኑ እንደተናገሩት በዘርፉ በርካታ ሰዎች የተሰማሩበትንና የራሱ የሆነ ኢኮኖሚያዊ ጥቅም ያለውን የጎዳና ላይ ንግድን ስርዓት ባለው መልኩ ለማስኬድ ብሎም በስራው ላይ የተሰማሩ ዜጎችን ወደ ህጋዊ መስመር ለማስገባት ደንብ ወደ ስራ መግባቱን አስረድተዋል። የከተማ አስተዳደሩ መደበኛ ያልሆነ የጎዳና ላይ ንግድ ስርዓት ያስይዛል በማለት ይፋ ያደረገው ደንብ በአምስት ክፍሎችና በ34 አንቀጾች ተዋቅሮ የካቲት 29 ቀን 2017 ዓ ም እንደጸደቀ ተናግረዋል። የአዲስ አበባ ፖሊስ ኮሚሽን የአዲስ አበባ ገቢዎች ቢሮን ጨምሮ በከተማ አስተዳደሩ ስር ያሉ የተለያዩ ባለድርሻ የመንግስት አካላት በጋራ በመሆን ደንቡን እንደሚያስፈጽሙ አክለዋል። የደንቡን መውጣት ተከትሎ በጎዳና ንግድ ላይ የተሰማሩ ዜጎች የግብር ከፋይ መለያ ቁጥርን ጨምሮ ማሟላት ያሉባቸው መስፈርቶች በማሟላት እውቅና ተሰጥቷቸው ወደ ስራ ይገባሉ ሲሉ የከተማዋ ንግድ ቢሮ የህግ አገልግሎት ኃላፊ አቶ መለሰ ተገኑ ገልጸዋል። የደንቡ መጽደቅ በኢ መደበኛ ንግድ ላይ የተሰማሩ ዜጎችን ወደ መደበኛ ንግድ እንዲገቡ ከማድረግ በተጨማሪም ኮንትሮባንድን፣ በትራፊክ መጨናነቅ ምክንያት የሚደርስ አደጋንና በህጋዊ ንግዱ ላይ የሚያሳድረውን ተጽዕኖ እንደሚቀርፍም ነው ያብራሩት። በደንቡ መሰረት የጎዳና ላይ ንግዱን የሚያካሂዱ ነጋዴዎች የስራ ሰዓታቸው በአምስት ፈረቃ የተከፋፈለ ሲሆን፣ ወደፊት እየታየ ችግሮች ካሉ የሚስተካከል ይሆናል ብለዋል። ኢትዮጵያ በቅናሽ ታሪፍ ምርቶቿን ወደ አሜሪካ እንድታስገባ ተፈቀደላት። ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር በደስታ እንደምትቀበል አስታውቃለች። ይህ አወቃቀር የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ 10 ፐርሰንት ብቻ በማድረግ ተወዳዳሪነታቸውን ያሳድጋል ብለዋል መንግስት። ይህ ውሳኔ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከርና የኢትዮጵያን ኤክስፖርት ለማሳደግ ወሳኝ እርምጃ መሆኑም ተገልጿል። የገንዘብ ሚኒስተሩ ውሳኔውን ተከትሎ እንዳስታወቀው ይህ አዲሱ የታሪፍ አወቃቀር ኢትዮጵያ እንደ ቪየትናም እና ባንግላዴሽ ካሉ ትላልቅ የማምረቻ ማዕከላት ጋር ስትወዳደር የተሻለ እድል እንዲኖራት ያደርጋል ተብሏል። የ10% ታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲል ሚኒስትሩ አስታውቋል። ይህ የኢትዮጵያ ምርቶች በአሜሪካ የአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና የኢንቨስትመንት መጨመርን ያመጣል ሲል ተስፋውን ጥሏል ሲል ካፒታል አስነብቧል። የኮንዶሚኒየም ተመዝጋቢዎች የሚፈርሙባቸው ዝርዝር አድራሻዎች ይፋ ተደረጉ። የ2005 የኮንዶሚኒየም ተመዝጋቢዎች ትላንትና ፊርማ ማሰባሰብ ጀምረዋል። በጊዜያዊ ኮሚቴው አስተባባሪነት ፍቃደኛ የሆኑ ተመዝጋቢዎች የሚያሰባስቡት ፊርማም ኮሚቴዎች ወደ ቢሮዎች ሲሄዱ እንደ ማሳያና ውክልና የሚረዳ በመሆኑ ሁሉም ተመዝጋቢ ሊፈርም ይገባል ተብሏል። አብዛኛው ተመዝጋቢ በአቦል ዜና ዘገባ ስር በጠየቀው ዝርዝር መሰረት ተመዝጋቢዎች በሚቀርባቸው ቦታ ሄደው እንዲፈርሙ በዝርዝር ቀርቧል። የ የ20528 እና 460 ኮንዶሚኒየም ተመዝጋቢዎች አስተባባሪ ጊዜያዊ ኮሚቴ እንዳሳወቀው ከዚህ በታች በተዘረዘሩት አድራሻዎች በተፈቀደው ቀንና ሰዓት ብቻ በመደወልና በመሄድ እንድትፈርሙ ተብሏል። አንደኛ ሙሉቀን ገብረወልድ ኃይሌ፣ ጋርመንትና አካባቢው ያላችሁም ስልክ ቁጥር 091138 23 ቅዳሜና እሁድ ከ8 ሰዓት እስከ 11 ሰዓት ባለው። ሁለተኛ ማርታ ምርሻ ከቤተል እስከ ዓለም ባንክ ስልክ ቁጥር 0911923638 ቤተል ውሃ ታንከር ቅዳሜና እሁድ ከ8 ሰዓት እስከ 11 ተኮል። ሶስተኛ ሰናይት ሻንቆ ስልክ ቁጥር 0913748575 የሺ ደበሌ አካባቢ ቅዳሜና እሁድ ከ8 ሰዓት እስከ 11 ሰዓት። አራተኛ መስፍን ፍቅሬ ጊዮርጊስ መቅደላ ሆቴል ስልክ ቁጥር 0911389229 ቅዳሜ ሰኞና አርብ ከ8 ሰዓት እስከ 11 ሰዓት። አምስተኛ ቤተ ልሔም አያት 72 ለሚኩራም ስልክ ቁጥር 0946699786 ከአርብ እስከ ቅዳሜ ከ7 ተኩል እስከ 10 ተኩል። ስድስተኛ ኤደን እቁባይም 6 ኪሎ ሊደርሺፕ ህንፃ ስልክ ቁጥር 0955328676 ከሐሙስ እስከ ቅዳሜ ከ9 ሰዓት እስከ 11 ተኩል ሰባተኛ እስራኤል ዋልልኝ አቃቂ ቃሊቲ ገበያ ውስጥ ስልክ ቁጥር 0911 66 91 46 ከአርብ እስከ ቅዳሜ በማንኛውም ሰዓት ስምንተኛ ወይን ወይንሸት ታደሰ ገርጂና አካባቢው ላይ ያላችሁ ቅዳሜና እሁድ ከ8 ሰዓት እስከ 11 ሰዓት ስልክ ቁጥር 0913 12 69 92 ዘጠነኛ ጥሩወርቅ ባስረሳው ሳሪስ ጎተራ አካባቢ ሳሪስ ነጋ ቦንገር ስልክ ቁጥር 0911 18 61 60 ቅዳሜና እሁድ አስረኛ ገረመው ታየ ሲኤምሲ ሚካኤል 0913549854 ቅዳሜና እሁድ ከ3 ሰዓት እስከ 6 ሰዓት 11ኛ ፍሬዮት ጌታቸው ቦሌ ሾላ መናፈሻ ስልክ ቁጥር 0911449026 ቅዳሜና እሁድ ከ9 ሰዓት እስከ 11 ተኩል 12ኛ ጌታ መሳሄል ጊዮርጊስ መርካቶ ሰንጋተራ መርካቶ ንጋት ብርሃን ህንፃ ስልክ ቁጥር 0902 358337 ከሰኞ እስከ ረቡዕና ቅዳሜ ከ4 ሰዓት እስከ 6 ሰዓት 13ኛ ገዛይ ንጉሴ ኩዬና ቃሊቲ አካባቢ ስልክ ቁጥር 0911 089151 ቀዳሜ ቀዳሜና እሁድ እንዲሁም እንዳለ ፍቃዱ የካ አባዶ መስቀለኛ ስልክ ቁጥር 0967076060 በመደወል መመዝገብ እንደምትችሉ ተገልጿል። በዚሁ አጋጣሚ የአቦል ዜና ቤተሰቦች መረጃውን ላይክ እና ሼር በማድረግ እንድታበረታቱን በአስተያየት መስጫው ላይ በተቀመጠው ሊንክ የቴሌግራም ቻናላችንን ቤተሰብ እንድትሆኑ እንጠይቃለን። ቅጽበታዊ ጎርፍ ሊያጋጥም ስለሚችል ጥንቃቄ እንዲደረግ ተጠየቀም። በዋቢ ሸበሌ በአዋሽ በኦሞ ጊቤ እንዲሁም በስምጥ ሸለቆ ተፋሰሶች ላይ ቅጽበታዊ ጎርፍ ሊያስከትል ስለሚችል ከወዲሁ ከፍተኛ ጥንቃቄ ማድረግ እንደሚያስፈልግ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ ከመጋቢት 23 እስከ ሚያዝያ 22 2017 ዓ ም ስለሚኖረው የአየር ጠባይ ሁኔታ እንዳስታወቀው ለጎርፍ ተጋላጭ በሆኑ እንደ ዋቢ ሸበሌ አዋሽ ኦሞ ጊቤ እንዲሁም ስምጥ ሸለቆ ተፋሰሶች ላይ በሚኖረው ከፍተኛ እርጥበት ምክንያት የከተማና ረባዳማ የገጠር አካባቢዎች ላይ ቅጽበታዊ ጎርፍ ሊያስከትልና ጉዳት ሊያደርስ ስለሚችል አስፈላጊ ቅድመ ጥንቃቄ ስራ ማከናወን ያስፈልጋል ተብሏል። በተለይም የበልግ ዋነኛ እርጥበት ተጠቃሚ የሆኑ እንደ መልካ ዋከና ያሉ ግድቦች የተሻለ እርጥበት እንደሚያገኙ ይጠበቃል። በሌላ በኩል የጎርፍ ማፍሰሻ ቦይዎች በጠጠር ቁሻሻ እንዳይዘጉ ክትትል ማድረግና ማጸዳት ያስፈልጋል ተብሏል። እንዲሁም እርጥበት አጠር የሆኑ አካባቢዎች ውሃ ማሰባሰቢያ ዘዴዎች በመጠቀም የውሃ ሀብት አቅምን ለማሳደግ ከወዲሁ የውሃ ማሰባሰብ ተግባራት ማከናወን እንደሚያስፈልግ ኢንስቲትዩቱ ጠቁሟል። የአሜሪካ ኤምባሲ ኢትዮጵያውያንን አስጠነቀቀም። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በአምባሳደሩ ኤርቪን ማሲንግ አማካኝነት መልእክት አስተላልፏል። በህገወጥ መንገድ ወደ አሜሪካ መግባት፣ ቪዛ ለማግኘት መዋሸት፣ ያለ ህጋዊ የስራ ፍቃድ ስራ መስራትና የቪዛ ጊዜ ካበቃ በኋላ በአሜሪካ መቆየት ከባድ ቅጣት ያስቀጥላል። ቅጣቶቹ እስርን፣ ወደ ሀገር መመለስንና ዳግም ወደ አሜሪካ እንዳይገቡ መከልከልን እንደሚያካትት ነው አምባሳደሩ የተናገሩት አክለውም በህገወጥ መልኩ በአሜሪካ የሚኖር ቤተሰብ ወይም ጓደኛ ካላችሁ ወደ ሀገራቸው እንዲመለሱ የምትነግሩበት ጊዜ አሁን ነው ሲሉ ገልጸዋል። መልእክቱም የአሜሪካ መንግስት ሌሎች በህገወጥ መንገድ እንዲገቡ የሚተባበሩት ላይም ህጋዊ እርምጃ እንደሚወስድ አስጠንቅቋል። አሜሪካ በቅርቡም ህገወጥ ስደትን መከላከል አልቻሉም ባለቻቸው የሀገራት ባለስልጣናት ላይ የቪዛ ገደብ መጣሏን አስታውሰዋል። በህገወጥ መንገድ መግባት ከሚያስገኘው ጥቅም በላይ ጉዳቱ ያመዝናል ያለው ኤምባሲው ዜጎች ወደፊት ህይወታቸውን ከመጉዳት እንዲቆጠቡና በህገ ወጥ መንገድ በአሜሪካ ያሉ ቤተሰቦቻቸውንም በጊዜ እንዲመለሱ ጥሪ እንዲያደርጉ አምባሳደሩ አሳስበዋል። ሀንጋሪ ከዓለም አቀፉ የወንጀለኞች ፍርድ ቤት ልትወጣ ነው። የሃንጋሪ መንግስት ከዓለም አቀፉ የወንጀለኞች ፍርድ ቤት ICC አባልነት ራሱን ማግለሉን አስታወቀም። እርምጃው በጠቅላይ ሚኒስትር ቪክቶር ኦርባን መንግስት ከፍተኛ ባለስልጣን ይፋ የተደረገው በICC የስር ማዘዣ የወጣባቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሀገር ጉብኝት ሃንጋሪ ከገቡ ከሰዓታት በኋላ ነው። ኦርባን የፍርድ ማዘዣው እንደወጣ ባለፈው ህዳር ወር ኔታንያሁን ጋብዘዋቸው አቸው የነበረው ውሳኔው በሀገራቸው ላይ ምንም ተጽዕኖ አይኖረውም በማለት ነበር። በህዳር ወር ላይ የአይሲሲ ዳኞች ኔታንያሁ በጋዛ በጦርነት በሰው ልጆች ላይ ለተፈጸሙ ወንጀሎች ተጠያቂ ናቸው ብለው ነበር። ጠቅላይ ሚኒስትር ኔታንያሁ የአይሲሲን ውሳኔ ጸረ ሴማዊ ሲሉ ማውገዛቸውን አስታውሶም የዘገበው ቢቢሲ ነው። አገራት የፕሬዝዳንቱን ውሳኔ በጸጋ እንዲቀበሉ የሀገሪቱ የገንዘብ ሚኒስትር አስጠነቀቁም። ዶናልድ ትራምፕ አዲሱን ታሪፍ ይፋ ካደረጉ በኋላም የአሜሪካ የገንዘብ ሚኒስትር ስኮት ፔሴንት አገራት ያጸፋ ምላሽ እንዳይሰጡ አስጠንቅቀው የፕሬዝዳንቱን ውሳኔ በጸጋ እንዲቀበሉ ተናግረዋል። ብራዚል በትራምፕ የተጣለውን የ10 በመቶ ታሪፍ በመቃወም አዲስ ህግ አጽድቃለች። በላቲን አሜሪካ የግዙፍ ኢኮኖሚ ባለቤት የሆነችው ብራዚል በትራምፕ የተጣለውን የ10 በመቶ ታሪፍ በመቃወም አዲስ ህግ አጽድቃለች። የሀገሪቱ የውጭ ጉዳይ ሚኒስተር የአጸፋ እርምጃ ለመውሰድ የዓለም ንግድ ድርጅትን ጨምሮ የሁለትዮሽ ንግድ ውስጥ ያሉንን አማራጮች በሙሉ እንገመግማለን ብለዋል። ቻይና የዶናልድ ትራምፕን እርምጃ በመቃወም ተገቢውን ምላሽ ለመስጠት ቆራጥ መሆኗን ገልጻለች። ይህ የቻይና የማስጠንቀቂያ ምላሽ የተሰማው የአሜሪካው ፕሬዝዳንት ከመጋቢት 27 2017 ዓ.ም ጀምሮ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ የ10% ታሪፍ መጣላቸውን ይፋ ካደረጉ በኋላ ነው። ከመጋቢት 29 2017 ዓመተ ምህረት ጀምሮ ደግሞ ወደ 60 የሚጠጉ ሀገራት ከፍተኛ የሆነ ታሪፍ ተጥሎባቸዋል። ዶናልድ ትራምፕ እርምጃዎቹ ፍትሓዊ ባልሆኑ የንግድ ፖሊሲዎች ላይ የተሰጠ ምላሽ መሆኑን ተናግረዋል። አክለውም በውሳኔዎቹ በጣም ቸር ለመሆን መሞከራቸውንም አብራርተዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በምጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጎም ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን